ጀምራው ኖሮ ያው በኩራዝ እና ከእንስሳቶች ከፍየል ከበግ ከአህያ አንድ ላይ ነበር የሚኖረው። አሁን በጣም ለየት ያለ ለውጥ ነው የመጣው። በጣም ቤት ሳር ቤት ውስጥ ገብተን ያው አንድ ላይ ከከብቶች ከዶሮች ከጭስ ከቆሻሻ ጋር አንድ ላይ ገብተን ነበር የምንወጣው። ያው መጀመሪያ ከልጆቻችንም መኝታችንም እዛ ውቃት ክፍላችንም ው ያው ከከብቶቹም ከጪስ ሁሉ ነገሩን በአንድ ቤት ውስጥ ሆኖ ነበር የሚኖር አሁን ግን ያው ለሁሉም ነገር ምቹ ልጆቻችንም እየታመሙ እዛው ቢም መራቢያችን የሆነ ሁሉም ነገር በጣም ምቹ ነበረ። ግን አሁን እንደሚታየው አልহামዱሊላህ በጣም ደስ ይላል የድሮ ኑሮ አሁን ከከብቶች እኛም በሬ አርሰን አንድ ላይ ከከብት ጋር፣ ከበጎች፣ ከፍየሎች፣ ከእበት ጋር፣ ከጪስ፣ ከጥላሸት፣ ከተለያየ ነገር አብረን ነበር የሚኖረው። አሁን ደግሞ ይሄን ነገር መንግስት ሰጥቶ ሲሰጠን ከመጀመሪያው ኑሮ ነው ከዛሬው ኑሮ አይገሰመኝና ማለት አይገናኝም። በዛን ሰዓት በዛ በጪስ ለጥቀም ነበር ማብራት አንበረንም፣ ኩራዝ ነበር የሚናበረው። ዛሬ ማብራት አለ። እ ዛሬ ለምን በዚህ ተነስተን ሁሉ ባራቅ ሄደን ነበር ለቻርድ ቻርድ ለማድረግ ዛሬ ለቻርድ ሰው ወደዚህ ነው የሚመጣው። ቻርድ ሞባይል ቻርድ ለማድረግ ለቻርድ ሄደን ከተማ ሄደን ማብራት አትተን ስልካችን 3 4 ቀን ዝግ ሆነ ነበር። ዛሬ ማብራት ያው ሶላር ሰጥቶናል። በሶላር ስልካችን ክፍት ነው ሁልጊዜ። ከመጀመሪያው ነው ከኛው ከዛሬው ኑሮ አይገናኝም ኑሮአችን። ያው ከብቶቹም ዶሮቹም ሁሉም ከኛ ጋር ነበር ያው ልጆቹም ከብቶቹም አንድ ላይ ነበር የሚታል የምናድረው። ያው አሁን ተለያይቶ ለየ ብቻው ሲሆን በጣም ነው ደስ አለ። ያው የዛቸው የመንግስታችን እድሜው ረዥም ይሁን ብለን ነው ዱአ እያደረግነ። ተኝተን ስንነሳ ሰላትም ሲንሰግድ ለሱ ነው ዱአ ያደረግን ያለነው። ለምን እስካሁን ድረስ መንግስት እንደዚህ ወርዶ ቢሰራ ኢትዮጵያ እስካሁን የት ትደርስ ነበር?